እረፍት በቃ እታይ በጣም ነው የምወዳችሁ። አለን አለን እግዚአብሔር ይመስገን። ስሜቴን የምገልጽበት አጥቼ እስካሁን እየፈለግኳችሁ ነበረ የሚገ

ዋና ቅምና ገደል ብታያቸው እነሱ አይሰሙም። በጣም ተናድጄ ነው። እስካሁን ራስ ምታት ይዞኛል። በእነሱ ጽብ ጽብ ሳይሆን ራስ ምታት ያዘ። የሰው ባለጌ የሰው ባለጌ ሰቆ እንዴ እንደዚህ ያ አሰዳጊ ባለጌ ነው ሰጣ ያዚ ቤተ ሰብ የሌላቸው እነዚህ መንገድ ላይ ጥለው ያደጉ ምድር እና ቤተ ሰብ ያሳደገው ልጅ ነገራችን ላይ በዚህ ልክ አይሄድም። እናት ያለው አባት ያለው ህቁ ያለው በዚህ ልክ አይባልም የእውነት ሳንቲ ድንጋይ ላይ ውሃ መፈሰስ ሆነ። እነዚህ መንገድ ላይ ተጥለው ያደጉ ናቸው። ከዛ ቀጥታ ተነድተው መጥተዋል። ግማሹ በባህር መጣ፣ ግማሹ ያ የፈረደበት ተጎትቶ መጣ። ከብቶችን ከብቶቹን ሽጡ። ከዛ እዚህ የሰው ደንትን ያደነቁራሉ። ጋይስ ሁላችሁንም አይደለም እሺ። እኔ ተሳዳቢዎችን ነው እየተናገርኩ ያለሁት። ሁላችሁንም አይደለም ሁላችሁንም አይደለም ጋይ፣ እኔ የሚሳደቡትን ብቻ ነው እየተናገርኩ ያለው።

ስደት ሆነች። የሆነ ነገር ቤተሰብች እንኳን ደረሰ ብትባይ ሮጠሽ ማደርሽበት ሀገር ላይ ሆነን ተቀምጠን በዚህ ልክ ክፋት፣ በዚህ ልክ ተንኮል ለምን ለምን ያስ ለምን አስፈለገ? ዛሬ ማደራችን እንኳን አናቅ። አንዳንዴ ነፍሳችን ራሱ በእጃችን ያለ እስከሚመስልን ድረስ የእውነት አስመሰናታለች። እናት አለች፣ እናት ታያለች። ወንድሞች አሉ፣ ያያሉ ማለት ምቀ ሆነ አትሽ ምን እንደሚያደርጉት ተቀጭ ዛሬ በጠዋት ማለት ነው። እነዚህ እነ ሀይሚ ምናምን የሚባሉ ጀማዓ ማለት ነው ዘግዝቀውት ሁሉም ማለት ነው። ሁሉም ያም ያም ፕሮፋይል ተጠቅሞ በቃ ይስቃሉ። ብልሻል ምንም አያወሩ። ማንንም አያስገቡም። በጣም አራዳ ናቸው። እነሱ እኮ በቃ ማለት ሙድ እየያዙ ነው በኛ። ከዛ ልንገርሽ፣ የምሬ ነው ቀንዴ፣ ሙድ በጣም ነው የሚይዙብን። በርስ ሳሳብናል። እኛ ፋራ አይደለን። ታች ቁጭ ብለን ማለት ነው እናያለን። ችግር የለም፣ እኛም ፋራ አድርጉ። እናንተ አራድነት ጥግ ድረስ ናችሁ፣ በቃ አራዳ ናችሁ። ከዛ ማለት ነው የሆነ ሰዓት ቀየሩት፣ ደግሞ መልሰው ደግሞ ፕሮፋይላቸው እነሱ ናቸው። አትሊስት ማለት ነው ተሳደቡ፣ እንደፈለጋቸው፣ እርገጧቸው፣ ቅበሯቸው፣ ግን አትሊስት ፎቶ አንሱ ፎቶቸውን አንሱ። ከዛ ከደቂቃ በኋላ ደግሞ ምን ያደርጋሉ መሰለሽ በቃ እና አርግ ፎቶቸውን ብለው የሃይሚን ፎቶ ይጥቅም እና ወይም ደግሞ ብሩኬን እና ሃይሚን ያደርጋሉ። እኔ ጤነኝነታቸው ራሱ ያሳስበኛል። የምሬ ነው ምልሽ እኔ ጤነኛ ናቸው? አሁን ዘግዝቀውት ብሩኬን፣ አሁን ደግሞ ከሃይሚ፣ አሁን ደግሞ አሁን ደግሞ ፕሮፋይል አንቺ የብሩኬን አድርግ፣ አንቺ የሃይሚን አድርግ እየተባባሉ ደግሞ በደቂቃ ደግሞ ፎቶ ያጠቀማሉ። እንዴ ምንድን ነው ችግራቸው እውነት? አእምሯችሁን የሚያማችሁ እኮ ወደ አገራችሁ ሄዱ፣ ቤተሰቦቻችሁ ጋር ታከሙ፣ እንጂ መቼስ ጤነኛ አእምሮ ይዟችሁ በዚህ ልክ አትሄዱ እንዲ ቤተሰብ ከሌላቸውም እዛ መንግስት አለ ይረዳቸዋል። ሁሉ ሰላም ነሽ እናት? እንዴት ነበር ውሏችሁ? ምንም ሰላም የለም። ምንም ሰላም ትጠይቂኛለሽ? ሰላማችንን የተለመደ እኮ ነው። የማለ ሕፃናት ተማሪ ነው የምትነሱት? አረ የማለ ሕፃናት ተማሪ በምን ጣዕሙ እውነቴን ነው የምልሽ። ምንም እውቀቱ የላቸውም ምንም። አንድ ቀን አይታገሰም አንድ ቀን የመጀመሪያ ፕራንክ ቀን ሰው እኮ ሁለት ሶስት ሳምንት ታክሱ እኮ ከአቅም በላይ ሲሆንበት ቢፈልግ ይዘቀዝቃል፣ ቢፈልግ አንድ ቀን ፕራንክ። እሱም ፕራንክ ተብሎ እንደዛ ተነግሯችሁ ያው ሁሉ ረጅም ሰዓት አውርቷችሁ ምን እንጃ ምን አይነት ምን አይነት ምን ጭንቅላት ራሱ እንዳላችሁ ይ ያልተማረ እንደ ሀ እንኳን ፊደል እንኳን ያልቆጠረ ሰው ራሱ በዚህ ልክ አሄድም ድድብና። እውነቴን ነው ምላችሁ፣ እናንተ የድድብና ጥግ ናችሁ ጥግ። አንድሽ መተሽ ተናገሪኝ። ዛሬ ልክ ልክሽ ነው የምነግርሽ። ምድረብስ ነው እኛ ስንናገር የሚሰማ ሰው ከሆነ የምንነገረው ስለዚህ እ እእኔ እንገሪሽ አሁን ማለት ነው። ካልተናገርኩ በቃ አሁን ደስ አይደም። አዎ

አዎ ሰማችን እኮ እያሉ ነው አሁን ደግሞ ገጽ ተከፍተው ሰምተናል እስኪ ማን ነው የሚያሱቁ ነው ያለእና ምረደደንንሰማችውት ትናንትና እኛ ያልናትን ሰምተናል እስኪ ዛሬ እንግዲህ ተራቸውን ያልኩት እያሉ ገጽ ተከፍተው እየለፈለኩ ነው ያሉ እሻላ እናንተ ይለቀስላችሁ እናንተ እሷን እንዲጠቅሟት እናንተ ሞታችሁ ይለቀስላችሁ ጉድ እኮ ነው ምንድነው? እኛ እናልቅስ፣ እሺ፣ ችግር የለም እናልቅስ። ግን ለእናንተ የሚለቀስላችሁ እዚሁ እዚሁ እዚሁ ሰው ሀገር ላይ እንዳላችሁ ሀገራችሁን እንኳን ሳይሄ እንደዚህ አይነት ነገር ከምር በጣም ነው የሚደብረው። ሲጀመር እኮ ኖርማል ነው መዘቅዘቅ ምናምን ያለ ነው እስከ ዛሬም እየተዘቃዘቁ ምን ግን በማይሆን ነገር እያቀናበራችሁ ሼርም ያረጋችሁ ግን እንዳለ ካፕ ላይ የኔ ወዳን ደቀኝ ነው የምትሉ፣ በኋላ ተሳዳቢ ነው ነው እናንተ። እኛ እንደናንተ ማህይብ አይደለም፣ በለቅሶ እናቀናብርም እናንተ

እሷን የምታክል ልጅ ወልደሽ ሀገርሽ አስቀምጠሽ ምድረ አህያና ያ የሚጣውስ ይዛችሁ ጥፎ ከዝበለ እንዲ አንገበገቡን እኮ እኛ፣ የቱን አንዱ እኮ ትችያለሽ። እኛ ያንን እናያለን ይሄንንም እናያለን፣ አንድ ደህና ነገር አታይም። እንደምን አለ እንደ እናንተ እንደ ወገንተኛ ወገንተኛን ቢያንስ በአንዱ ሆኖ የማይታወቅ ያልጠበቅሽው ሰው ነው። በቃ ዛሬ እኮ ከምር በጣም ነው የሚደብረው። የዛሬው ልዩ ነው። እስከ ዛሬ ነገር ሁሉ እያያዛችሁ ሌቦች ምን ሌባ ቀላል ተይዟል እን አብሶ፣ አብሶ እሷን አትንኩ። እስክሪን ማለት ነው። ላኩልኝ ዝዙ ሼር አድርጊላት እኮ ብያታለሁ አለ። የማን ነው ዝዙ? ዝዙ ማለት

በቃ አትዩዋቸው፣ በቃ አትደግፏቸው። እሱንም የምትጠሉት አትዩት፣ እሱንም ከጠላችሁት አትዩት። አይናችሁ ይጥፋ፣ አይናችሁ እየሰት እነሱን የምታዩበት። አረ ሰላም ናችሁ? እንዴት ነሽ ጎንደር? እናት ጎንደር አለው

ሁለት ፎሎሪ ያላት ልጅ ሃይሚን ዘቀዘቀች ብላ ነው፣ ሃይሚን ይዘቀ ሁለት ፎሎወር ያላት ሁለት ፎሎወር ይዛ ብሩኬን ነው ይዘቀ። የሆነች የዘቀዘቀች ልጅ አለች፣ እሷን እሷ ዘቀዘቀች ብላ ሃይሚን ዘቅዝቃት ነበረ ባለፈው ዕለት። አሁን አሁን ካራቀን ካንስቀበት፣ አሁን ደግሞ ዛሬ ደግሞ ድጋሚ ደግሞ የጻፈችውን ነው ይጻፈችው፣ ጻፋየ ጻፋየ ለቀቀቹ። እንዴት እንደሚያስጠል አይተናል፣ አይተናል። ምን ታርጊያቻለሽ?

እውነቴን ነው። አግባኝ ብላ እሷ ናት እንደውም፣ ጥሎ ሴት አለችው ለወንድ። ለዛ ነው ሁሉም እንደሱ ይመስላት። አሁን ሀይሚን የሚያሰድብ ቪዲዮ ምን አለ? ብዙ ቪዲዮ ሰራት እንደ ሴት ተናደደች።

አንቺ ቀድም እኮ ስትጀምር ስድስት መቶ አካውንት ነበር። አሁን ሁለት መቶ ሺ ይሞላሉ የእኔ ውዶች ሶስት መቶ ምናምን ላይክ እንደዚህ ማለት ላይክ የሚያደርጉ እንደ እንትን እንዴት ነሽ እናቴ ደህና ነሽ ደህና ናችሁ ለምን ትናደዱላችሁ አላችሁ ሰው ሀገር ላይ ናችሁ እኮ እናንተ እንዳዳለን ብለን እኮ እኛ እኮ እስከዛሬ እኮ እስከዛሬ እኮ ምንም ሳንል እኮ እኛ አሁን ገላኔ ቤት ተወርቶ እንኳን አያውቅም። ገላኔ ቤት እንደዚህ አይነት ወሬ ተወርቶ እንኳን አያውቅም። እውነት እንዲወራም አትፈልግም፣ እኛም ማውራት አንፈልግም። በቃ እየደበረን እራሱ ገብተን ወይ ዘፈን ነው የምንሰማው፣ ወይ የራሳችን ወሬ ነው የምናወራው። ግን አንዳንዴ በቃ በግድ ነው እንድትናገር የሚያደርጉች ለመኪዎች ናቸው። አሁን የራሴን ራሴ አሞኛል። ዛሬ ሲሰሩት የዋሉትን አይታችኋል፣ እየዘቀዘቁ ፎቶ ምናምን፣ ጥሩ አይደለም። እና ወደ አንድ አንድ ግድ ሲሆን ነው የምናወራ እንጂ አሁን ወደነ አይደለም ምናወራ። ጋፍቶ ሲመጣ ነው ዋና አዲስ አበባ መጥቷልና ደውዬለት ነበረ። ቅድም አስማምቻቸው ሄዷል ብለዋል እነሱ። ተቃጥለው ይቀራሉ እንጂ እናንተ አትቃጠሉ ማሪኛ ይጠላሉ ብለን ዘቅዘቅ ግን ለምን በዚህ ልክ ይደረጋሉ? ነው ዝም ብሎ ሰው ቡርር ይላል እኮ ዝም ብሎ ስራ አልገባቸውም። ስራ ምን እንደሆነ ፕራንክ ምን እንደሆነ አያውቁትም። ማነ ያረገደ ምን አይ ስሩ እንደ እና ምን ዳቦ በሻ እየበሉ ይምጡ

ምክንያቱ ማ ነው ለእነዚህ ሰዎች ቆሙ? እነዚህን ሰዎች የሚከራከርላቸው ማለት ነው። አንድ ጥያቄ አለኝ። ሁሉም ማለት ነው። አሁን እኛም ተራሳችን ጀምረው ትክክለኛ ደጋፊ አይደሉም፣ ትክክለኛ ደጋፊ አይደሉም እንላለን። እነዚህ ልጆች ግን ገና ከዛሬ ሰባት ወር ጀምረው እሷን ወዳጅነን ቀዳማዊ ትንትነን እያሉ ነው። ዛሬ ስድስት ሰው ገስት ገብቶ እሱን ዘቅዝቃ የነበሩ ማለት ነው። አሁን እነዚህ ምንድን ነው የሚባሉት? እሺ

መካልከል የገባሁት ስረጁን የምፈልጋቸው ሁላችሁም እዚህ አለዙሁላሁም ማለት ነው። እነዚህ አስመሳ ወዳጆች ናቸው፣ አስመሳ ወዳጆች ናቸው። እሺ፣ ከዛ ጀምረው ለምን እየተከተሉ መጡ? ነው ጨዋታው ዛሬ ገና ለገና ይሄ እንትን ስህተት ስድስት ሰው ሞልተው ቀደማዊት ናት ትንኩ የሚሉት ከድሮ ጀምሮ የሚከተሏት፣ እሱን እንደዛ ማያስደረጉ ምንድን ነው ጥቅሞ ነው? እነዚህ አሁን የማንኞቹ ወዳጅ ናቸው? የማንም አይደሉም። የሀይሌ ናቸው እንዳትይዋ እንደ አይደሉም የሃይሚ ወዳጆች አይደሉም። እነዚህ እንደ ሃይሚ ሲሰራ እነዚህ ቀዳማዊት ናት ትንኩ እያሉ ኦዲየንስ እያሳጧን ነው እውነት የለም ኦኬ፣ እኔ ብሩኬን እኔ ብሩኬን አትንኩ ብ የሚሰደቡት ሁላ ማለት የብሩኬ ኦዲንሶች ናቸው ማለት ነው። ይሚወደቅ እኮ አደሉም እነዚህ። ይህን ያህል መጓተቱን ምን አስፈልጋቸው እነሱ? እነዚህ ሀይሚዬ ቢወዷትማ ሀይሚዬ እኮ ምን ፍላጎቷ ምን እንደሆነች ቀጥታ በቪዲዮ እራሱ እኮ ተናግራለች አደለም ከማንጋስቱ ደስ እንደሚላት ደስተኛ እንደምትሆን ተናግራለች። ሰው ደስታዋን ይጠብቁላት ነበር። ደስተኛ ከምትሆንበት የምትሆንበትን ሰው አክብረውላት እሷ የምትወደውን ነገር ያክል የሆነ ነገር እንኳን ቢፈጠር ይሸፍናሉ፣ የልጁን ነወሩ እንኳን። ምክንያቱም እሷ ከሱ ጋር ስለሆነች ደስተኛ የምትሆነ ግን፣ ያልተፈጠረ ነገር እያመጡ በዚህ ልክ ልጅቷን ሌላ ነገር እንዲሰማ ሌላ ነገር ፊል እንድታደርግ የሚያደርጓት፣ አይፈልጉም ከሱ ጋር እንድትሆን ምንም ቁጥር አይፈልጉም ነው። በቃ ከዛ ታገቧታላችሁ ሀይሚን እስኪ እናያቸዋለን። ምድረ ደንቆሮ። እሱ ብራንክ ሲሰራ ለምን ሰራ፣ ለምሰራ እንዲሰራ እሷ ስሰራ ክብሯ ቀነሰች። እነሱ እሷ ብቻ ናት ምሰራው እሷ ብቻ ናት አላፍትና የምትወዘው እሷ ናት የምትሰደበው ይላሉ። እሷ ስሰራ፣ እሱ ሲሰራ ደግሞ እንዲሰራ። እንደዛ ሆን ምን መሆን እንደፈለጉ እኔ ግራ ነው የሚገባኝ። ብራን እኮ የኛ ወደኞች ፍላጎታቸው አያልቅም ብሏል ራሱ ባለፈው ላይ።

እናንተ ደግሞ ሶሻል ሚዲያ ነው፣ ቤተሰብ ያየዋል። ሶሻል ሚዲያ ነው፣ ቤተሰብ ያየዋል። ሰው ጋር ይደርሳል። ምን ያደርጋል? እንደ የነገር ምን ያደርጋል? በዚህ ልክ ክፋት፣ በዚህ ልክ ለብሷል። ገደለ ልጁ

እነሱ ተራ አይወጡ ነው። እንደዚህ ያለ ነገር ታደረጉ ተራ የወጡ ናቸው። በቃ ድጉ ሲባሉ አይሰሙም። እንግዲህ ምን ይደረግ? እነዚህ ልጆች ታዲያ። አንቺ ደግሞ ድጉ ደግሞ አንቺ ደግሞ እንትን ነሽ በጣም እንትን አስተዋይ ሰው

ሰው ባለው አይደለም። እዚህ ሰው ቢያለውማ ሰው እስካሁን አንድም ሰው አይኖር ነበር። በሰው ትዕዛዝ ነው ነው ነው። በጣም ትክክል አይደለም። በጣም በጣም ነው የሚፈልጉት ልጆቹ ምንድን ነው እራሱ የሚመርዟት እኮ እነሱ ነው። እውነት ክፉ ክፉ ነገር እንድታስቢ ያደረገው አለ። ብዙ ብዙ ኪሎ ዋና ያደሩት ለምን ከህይወታቸው አይወጡም? በቃ ከልፈለጉ

ኦኬ ብሩኬ ብሩኬ እዛ ጋር ስለተዘቀዘቀ ልክ ናቸው። እዚህ ጋር ደግሞ እንዲህ ብለሽ ነው እንደዚህ አይነት መጀመሪያ ሰው

ልጆቹ ደግሞ ጨቀጭቁኛል ውስጥ ላይ ይው ለሰይሽ እስዊት እኔ አልተባልሽም አደለም ያልኩሽ፣ አልተባልሽም አደለም ያልኩሽ፣ አልጨቀጨቁሽም አደለም ያልኩሽ። ግን ደግሞ አንቺ እያልሽ ያለሽው ነገር ብሩኬ አዎ ተዘግዝቋል፣ ብሩኬ ብዙ ነገር ተደርጓል፣ ተሰድቧል ሶ ብሩኬ ይሄ ስለተደረገ እዛ ጋር ደግሞ ዛሬ ሀይሚን መስደባቸው ልክ ነው እያልሽ ነው። ልክ ነው እነሱ ልክ አላቸው። አንቺ እንደዛ አልሽ ስዊት። እንቺ እንዴ ምን ተረጁ? ሰውን ግዙዙ ኖ እኔ ተረድችሽ አደለም ሀፍሽ ከአንደበትሽ የወጣው ነው።

ሰው ከዛ ምን እንሰጣታለን? አሁን እኮ ማለት ነው። ይኸውልሽ አይተመታል አሉ ያኔ ግማሻችን ጨርሰናል። እኔ ስለሰማሁ ምንድን ነው ያለችው? ልክ አሁን እኮ መጨረሷ እኮ በቃ አይደለም። እኔ ዋናው ነገሯ ሌላው ሌላውን የምታወራውን ፓርት አይደለም ያልኩት እዚህ ጋር ከሚ ብሩኬ በዚህ ልክ አላየሁትም ነበር። አሁን ይሄ ሬሳ ሳጥኑ ምናምን እኛ እንዳየ ነው ማለት ነው፣ አላየሁትም ነበር። ሶ እነዛም ዜድን አስጠፊ ብሎ ላይ ሲሄድ የብሩኬን ላከችልኝ፣ ብሩኬ የተደረገውን ላከችልኝ። ሶ እሷም ልክ እነሱም ልክ አላቸው አለች። በቃ ይሄን እኔ እዚህ ጋር ለምን እንዲህ ብላ ተደግፋችኋለች ነው እነሱ ሺህ ጊዜ ቢደረግ ይሄን ቃል ብለሸዋል፣ ይሄን ቃል ብለሸዋል።